አመት ሆነ አሉ፣ አመት ሆነ እንዴ! አምባቸው መኮንን ወንድም አለም ክንዴ የተባለለት አባቷን ያረሳችው በግፍ የተገደለው የቀድሞ የአማራ ክልል ፕሬዝዳንት የዶክተር አምባቸው መኮንን ልጅ መዓዛ አምባቸው ደማቅ የሽምግልና ዝግጅት ተደርጓል። አዛ አምባቸው መኮንን ሲሳይ ቡቃያ ፋሪስ ጎሹ ይባላለሁ። አባቷን ያልረሳችው መዓዛም በሽምግልናዋ ዕለት ከዲኮሩ መሃልና ከእሷ ጀርባ እንዲቀመጥ ያደረገችው የአበባ ጉንጉን አሊያም ደግሞ ሽምግልና የሚል ጽሑፍ አይደለም። ይልቁንስ የአባቷን የዶክተር አምባቸው መኮንንን ፎቶ ነው መዓዛን እንኳን ደስ አለሽ ለማለት እንወዳለን። ምንኛ ደስ ይላል! ወሎ ላይ መወለድ። ጥይት በግንባር እንጂ በጀርባዬ ከመታኝ እንዳትቀብሩኝ ከሚል ማህበረሰብ ነው የተወለድኩት። እኔም ልክ እንደ ማህበረሰቤ ነኝ በማለት የሚታወቀው ዶክተር አምባቸው ደፋርና ቆራጥ ከሚባሉ መሪዎች አንዱ ነበር። ከመታኝ እንዳትቀብሩኝ የሚል ሕዝብ ነው የፈጠረ በሰዎች ባይገደል አሁን ለልጁ ሽምግልናም የሚቀመጠው እሱ ነበር። ልጁንም ድል ባለ ድግስ በዳረ ነበር። የቀን ጎዶሎ በሰዎች እጅ ሕይወቱ አለፈ። ሽምግልና የተላከላት መአዛ አምባቸው የአባቴ ደም አረንጓዴ ቢጫና ቀይ ነው ብላለች አባቴ ኢትዮጵያዊ ነው። የአባቴ ደም አረንጓዴ ቢጫ፣ ቀይ ነው። አባቴ መከፋፈል አያውቅም። አባቴ በኢትዮጵያዊነት ነው የሚያምነው። አባቴ ጥይት በግንባሬ ከሚል ማኅበረሰብ ነው የወጣው። አባቴ ጥይት በግንባሬ እንዳለ ነው የሞተው። እኔ የጀግና ልጅ ነኝ ብላለች መዓዛ። በዚህ ልዩ ቀን መዓዛ። በአይነ ህሊና አባቷ ዶክተር አምዳ አምባቸው በሰማይ ሆነው ሲኮሩባት ሲባርኳትና ደስ ሲላቸው ማሰባ አይከፋም። አባቷ በሷ ስኬትና ደስታ በእርግጥም ይኮሩባታል ኖሮ ደግሞ ቢሆን ይህ ደስታ እጥፍ ድርብ በሆነ ነበር። እኛም የዶክተር አምባቸው መልካም ትሩፋቶች የምናደንቅ ሁሉ ለሙሽሮች ከልብ የመነጨ ደስታን "እንኳን ደስ ያላችሁ ከሚል የደስታ መልእክት ጋር ለመላግድልናል። ዶክተር አምባቸው መኮንን በኢትዮጵያዊነቱ የማይደራደር በተለይም በንግግሮቹ እንዲሁም በነፃነቱ የሚታወቀው ቆራጡ የአማራ ክልል ፕሬዝዳንት ሕይወቱ በሰዎች እጅ ካለፈች በኋላ በተለይም ልጆቹ፣ ቤተሰቦቹ በአደባባይ ወጥተው ያደረጉት ሀዘናቸውን የገለጹበት መንገድ እጅግ በርካቶች የማይረሱትና የበርካቶችንም ቀልብ የሰበረ ልብም የሰበረና አብሮ ያስነባ ነበር። ያ አባቴን አጣሁት፣ አባቴ በአደባባይ ተገደለ ከዚህ በኋላ እኮ አላየውም የሚለው የልጆቹ የአደባባይ ለቅሶ ከአመታት በኋላ ወደ ደስታ ተቀይሮ እነሆ የዶክተር አምባቸው ልጅ ለመዳር በክታለች። የሽምግልና ስነ ስርዓቱም በተገቢው ሁኔታ ተጠናቋል። ዶክተር አምባቸው መኮንን የአንድ ወንድና የሶስት ሴት ልጆች አባት ነበረ። ከእነዚህም ውስጥ አንዷ ታዲያ አሁን እነሆ ትዳር ለመመስረት ከጫፍ ደርሳለች። አማራ ዘር አይቆጥርም በሚል ንግግራቸው የሚታወቁት የቀድሞ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ከመኮንን ሲሳይና ወይዘሮ አማን እንደ ብልሃቱ የበኩር ልጅ ናቸው። አንድ ወንድምና ሁለት እህቶች አሏቸው። ተወልደው ያደጉት በደቡብ ጎንደር ዞን ታች ጋይንት ወረዳ አቄቶ ቀበሌም ነበር። የመጀመሪያ ደረጃ ትምህርታቸውን በተወለዱበት አቄቶ የመጀመሪያ ደረጃ ትምህርት ቤት ተከታትለዋል። ከሰባት እስከ አስረኛ ክፍል ያለውን ትምህርታቸውን ደግሞ አርብ ገበያ ከተማ በሚገኘው ታጠቅ ሁለተኛ ደረጃ ትምህርት ቤት ነው የተማሩት። የ11ኛ እና የ12ኛ ክፍል ደግሞ ትምህርታቸውን በነፋስ መውጫ ሁለተኛ ደረጃ ትምህርት ቤት ተምረው አጠናቀዋል። የከፍተኛ ትምህርት ዝግጅታቸው የሚጀምረው ከኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ ሲሆን የመጀመሪያ ዲግሪያቸውንም በኢኮኖሚክስ የትምህርት ዘርፍ ማግኘት የቻሉ ብርቱ ሰው ናቸው። ልጆቻቸውን ለወግ ማዕረግ ለማብቃት ሁሌም ቢመኙ ሀገራቸውንና ሕዝቦቻቸውን ግን አስቀድመው ነበር ከቤተሰቦቻቸው በዚህም እንደወጡ ወደ ቤት ሳይመለሱ መቅረታቸው አይዘነጋም። በሁለተኛ የዲግሪ ትምህርት ዘርፎችም የተመረቁ ሲሆን አንደኛው ከደቡብ ኮሪያው ኬዲአይ በፐብሊክ ፖሊሲና አስተዳደር ከኬዲአይ ፐብሊክ ፖሊሲ ኤንድ ማኔጅመንት በፐብሊክ ፖሊሲ እና ኢኮኖሚክ ትምህርት ዘርፍ ዲግሪያቸውን ተቀብለዋል። ሌላኛው ተጨማሪ ሁለተኛ ዲግሪያቸውን ደግሞ እንግሊዝ ሀገር ከሚገኘው ከኢንት ዩኒቨርሲቲ በዓለም አቀፍ ፋይናንስና ኢኮኖሚ ልማት የትምህርት ዘርፍ ተመርቀዋል። የዶክትሬት ድግሪያቸውንም በኢኮኖሚክስ የትምህርት ዘርፍ ከእንግሊዝ ኬንት ዩኒቨርሲቲ መመረቅ ችለዋል። ከ1982 ጀምሮ በሕዝብና በመንግሥት ሥራዎች ከወረዳ አንስተው እስከ ፌዴራል ድረስ ባሉ የተለያዩ የኃላፊነት ቦታዎችም ማገልገል ችሎ ነበር። የአማራ ክልል አመራር ኢንስቲትዩት ዳይሬክተር የብአዴን ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ የአማራ መልሶ መቋቋምና ልማት ድርጅት አመልድ ዳይሬክተር በምክትል ርዕሰ መስተዳደር ማዕረግ የክልሉ ኢንዱስትሪና ከተማ ልማት ቢሮ ኃላፊ በመሆን ክልላቸውን አገልግለዋል። ከመስከረም 25 ቀን 208 ዓ ም ጀምሮ እስከ ጥቅምት 21 ቀን 209 ዓ.ም ድረስ ደግሞ በኢፌድሪ መንግሥት የኮንስትራክሽን ሚኒስተር ሚኒስቴር ከጥቅምት 22 ቀን 2009 እስከ ግንቦት ወር 2010 ዓመተ ምህረት ድረስ የከተማ ልማትና ቤቶች ሚኒስቴር ከግንቦት 2 ቀን 2010 እስከ ህዳር 2011 ድረስም በኢፌዴሪ መንግስት የኢንዱስትሪ ሚኒስቴር ሚኒስቴር ከህዳር 2011 ዓመተ ምህረት ጀምሮ በጠቅላይ ሚኒስቴር ጽህፈት ቤት የመሰረተ ልማት ልማት አማካሪ ሚኒስቴር ከመጋቢት አንድ ቀን 2011 ጀምሮ ደግሞ የአማራ ክልል ርዕሰ መስተዳደር ሆኖ ተሹመው ክልሉንና ሀገራቸውን ሲያገለግሉ ቆይተው ነበር። በ1982 ዓ ም ነበር ኢህአዲግን ግን ወይ በአዴንን አዴፓን የተቀላቀሉት። የባአዴን ማዕከላዊ ኮሚቴ አባልና ስራ አስፈጻሚ የኢህአዲግ ስራ አስፈጻሚ ኮሚቴ በመሆንም ሰርተዋል። ዶክተር አምባቸው መኮንን ሲሳይ በትምህርት ዘርፍ አምስት ለህትመት የበቁ ጥናቶችን አበርክተዋል። በትምህርቱ ዘርፍ በነበራቸው የተሻለ አፈጻጸምም ሽልማቶችን ማግኘት ችሏል። ዶክተር አምባቸው መኮንን በሰዎች በማይረሷት ሰኔ 15 ቀን 2011 ዓመተ ምህረት በአማራ ብሔራዊ ክልላዊ የርዕሰ መስተዳድርነት ሲሰሩ ቆይተው በዚህ ዕለት በስራቸው ላይ በነበሩበት ወቅት በደረሰባቸው ድንገተኛ ጥቃት ሕይወታቸው ማለፉ አይዘነጋም። ታዲያ ከእነዚህ አመታት በኋላ አሁን ልጃቸው የአባቷን ነፍስ ልታስደስት ሽምግልና ተልኮላት ለማግባት ፈቃደኛም ሆነዋል። በቅርቡ በዶክተር አምባቸው ልጅ የመአዛ ሰርግም በሀገራችን ትልቁ ሰርግ ሆኖ ይከበራል።